አገዛዙ ብልጽግና በአደራጃቸው ዘራፊ ኃይሎች ላይ እርምጃ ተወሰደ። በማዕከላዊ ጎንደርና በምዕራብ ጎንደር ዞን በአገዛዙ ብልጽግና ተደራጅተው ዘረፋ ሲፈጽሙ በነበሩ ሌቦች ላይ እርምጃ መወሰዱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ አራተኛ ደጃዝማች ኮር አስታወቀ። በአገዛዙ ብልጽግና ተልእኮ ተሰጥቷቸው በማኅበረሰቡ ላይ እገታና ዘረፋ በሚፈጽሙ አካላት ላይ እርምጃ የተወሰደ ሲሆን 17 አጋቾች በአራተኛ ደጃዝማች ኮር አርበኞች ክፍለ ጦርና ተከዜ ክፍለ ጦር ቁጥጥር ስር ውለዋል። እርምጃው ተጠናክሮ የቀጠለ ሲሆን በሌሎች አካባቢም በተሰማሩ ዘራፊ ኃይሎች ላይ እርምጃው ተጠናክሮ እንደሚቀጥል የአራተኛ ደጃዝማች ኮር አመራሮች ለግሎባል ፋኖ ሚዲያ ተናግረዋል። ጤና ይስጥልኝ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ የአራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይና የፖለቲካ ዘርፍ ኃላፊ አርበኛ ናቃቸው ጌትነት እንዲሁም የብርጌድ አመራሮች በቀጥታ የስልክ መስመራችን ላይ ይገኛሉ። እስከ ፍጻሜው ድረስ አብራችሁን ቆዩ። እሺ፣ አመሰግናለሁ አርበኛ ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ አራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ ከትናንት ጀምሮ እንደ አራተኛ ደጃዝማች ኮር፣ ትናንት ብቻ ሳይሆን በአጠቃላይ በቀጠናው ላይ ከፍተኛ የሆነ ዝግጅት ሲያደርግና በጠላት ላይ ከፍተኛ የሆነ የስነ ልቦና ጫና ሲያደርስ እርምጃ ሲወስድም ሰንብቷል። በዚህ መሰረት በጣም ሰፊ የሆኑ ቦታዎችን ፋኖ ተቆጣጥሮ ይገኛል። ከዚህ በመቀጠል ትናንት በነበረው ውጊያ ሽመለጋራ አካባቢ በነበረው በምዕራብ ጎንደር ቢሆን መተማ ወረዳ ሽመለጋራ አካባቢ በነበረው ውጊያ በተለይ ከምሽግ ከፍተኛ የሆነ ኮንክሪት ምሽግ ያለበት ቦታ ላይ ነው። ጠላት ወጥቶ ለማጥቃት የማድረግ ሙከራ አድርጎ ነበር። ጠላት ከፍተኛ ምትናቁ ስልሆነዋለኝ። በዚህም የተሳተፉ ብርጌዶች የአርበኞች ክፍለ ክፍለጦር አራት ብርጌዶች ተሳትፈዋል። ትናንትን ለመጥቀስ ሞክረናል። ቆስቁስ ብርጌድ፣ ጓንግ ብርጌድ፣ ዳኛ ወርቅነ ብርጌድ እና በላይ ዘለቀ ብርጌድ በአጣነዋሴ በኩል በአባዬ ብርጌድ በጥምረት ነው የተሰራው። ይህ በነበረው እያን በአካባቢ በነበሩ አይንማኞች አምስት ወዲያውኑ የመከላከያ ሰራዊት የሚለው የተሰዋ ሲሆን ሰባት ቁስለኛ ታይቷል። ይህ ከምሽጉ ውጭ የነበረው ምሽጉ፣ በአጠቃላይ በከባድ መሳሪያ በተለያዩ ከባድ መሳሪያዎች ሲደበደብ የዋለ ቢሆንም፣ ይሄ ትናንት በነበረው ውጊያ ተፈጽሟል። በተመሳሳይ አገዛዙ የሚጠቀምበት የነበረ ስምሪት የሚሰጥበት ሽመለጋራ ከተማ ላይ ፖሊስ ጣቢያው በተለይ የተለያዩ ነገር የሚመክርበት ሰነዶች፣ መረጃዎች እንዲካተሉ ተደርገዋል ማለት ነው። እርምጃ ተወስዷል ማለት ነው። በተቋሙ ላይ በተለይ ፖሊስ ከማንኛውም ፖለቲካ ነፃ ነው የሚባል፣ አሁን ግን ያገዛዙ አገልጋይ ያገዛዙን ተልኮ የሚፈስም እንጂ ማህበረሰቡን የሚያገለግል ስላልሆነ ይሄ ፖሊስ ጣቢያም እያገለግለ ያለ ለፋሽስቱ የብልጽግና መንግስት ስለነበር በዚህ ውስጥ የሚገኙ ሰነዶች ላይ የማቃጠልና እርምጃ ተወስዷል ማለት ነው። ይህን ካልኩኝ አሁን የተወሰኑ ምጋብዛቸው እንግዶች ይኖራሉ። በትናንትናው ዕለትም በተለይ ወደ ወርቅ ተገዴ አካባቢ ትልቅ ጀብድ እየፈጸሙ የቆዩ አሁንም እየፈጸሙ ያሉ በአካባቢውንም አስከብረው ከጥቁር አስፋልት ድረስ ሰፋፊ ከተሞችን ተቆጣጥረው የሚገኙ የማስተዋውቋቸው የብርጌድ አመራሮች ስለሆናሉ፣ መጀመሪያ አርበኛ ናቃቸው ውጤትነት የአራተኛ ደጃዝማች ኮር ፖለቲካ ጉዳይ መምሪያ አራት ያለ አርበኛ ተገን ጌታውን የአራተኛ ደጃዝማች ኮር አርበኞች ክፍለጦር ነጻት ብርጌድ ዋና አዛዥ አለ። አርበኛ አርበኛ አስማማው በለጠ የአራተኛ ደጃዝማች ኮር አርበኞች ክፍለ ጦር ልስላስ ብርጌድ ምክትል አዛዥ አለ። በተመሳሳይ አርበኛ አብዛኖ ክብረቴ የተከዜ ክፍለ ጦር አደለ አሰው ብርጌድ ምክትል አዛዥ አለ። እነዚህ በሌባ ላይ ትናንት በወሰዱት እርምጃ በተለይ በጣም የተነገሩና ቦልቃየት አካባቢ ላይ እየተዘዋወሩ ህዝብ ሲያግጡ ሲደሉ ሲያስሩ የነበሩ ላይ በኮር ደረጃ በክፍለ ኮር ደረጃ በአጠቃላይ በሌባና በጋሽ ላይ በተሰጠው ስምሪት መሰረት እርምጃ ወስደዋል። በኋላ እንማን ናቸው ምን ሲያሳስቡ ነበር የሚለውን እነዚህ አካላት ወደ ማለት ነው። ስለዚህ እነዚህ ሁሉ በፊት ላይ ስለሚገኙ በተለይም በፖለቲካ ናቃቸው አርበኛ ናቃቸው ጌትነት አጠቃላይ የህዝቡን አደረጃጀት አስመልክቶ የሰራዊቱን ጤንነት ከመጠበቅ አኳያ አሁን የተሰጡ ያሉ ተልእኮዎችን የሲቪል አደረጃጀቶች ወይም ደግሞ የጎበዝ አለቃ አደረጃጀቶችን አስመልክቶ እና በተለይ ደግሞ አሁን እንደ በረሃማ አካባቢው ከእርሻ ጋር ተያይዞ ሊያጋጥሙ የሚችሉት ስተርት በተለይ አሁን የመሰብሰብ ሰላም ያለ ሰሊጥ የሚሰበሰብበት ወቅት ነው። ከዚህ ጋር ተያይዞ መንግስት ሊያደርሰው ነው የሚችል መንግስት ይባ አካል በአማራን ህዝብ የማጥፋት አላማ ያለው ስለሆነ ያደርሰው የሚችለውን ጉዳት አስመልክቶ እና በነበረው ትምህርትና እርምጃም አችን ማብራሪያ ይሰጣል። ከዛ በፊት ግን ብርጌዶችን ብጋብዝና የእነሱንም መሰረት አድርጎ አጠቃላይ ጠቅለል ያለውን አርበኛ ናቃቸው ቢሰጥ የሚል ነገር አለኝ። እንግዲህ እንደ ፕሮግራሙ መጀመሪያ ነሬ አርበኛ ተገን ጌታውን የጽናት ብርጌድ ዋና አዛዥ ሙሉ ስምህን አስተዋወቀ እየተሰሩ ያለው አጠቃላይ በጠላት ላይ እየወሰዳች ያለውን እርምጃና በሌባ ላይ እየወሰዳች ያለውን እርምጃ በሱን አስመልክቶ መግለጫ ትሰጥምናለህ። እንግዲህ ወደ ተገን ነው የመጀመሪያ እንትን ማድረግ፣ በቅደም ተከተል ሁላችንም ጋብዛለሁ። ተገን አመሰግናለሁ። እንግዲህ ወደ አንተ ነው እንትን የምንለው። እሺ በጣም አመሰግናለሁ። የተሰጠው እህል ኦሮኛ፣ የተሰጠ እህል እኔ የምለው በዚህም በቀጠናችን ናርበኛ ናጭ ይዘን አሁን አፈንጋጮች እና የብልጽግናዎች ተቃውሞዎች የነበሩ በነዚያም እርምጃ ጀምረናል። በዚህ በቀጠላችን ማለት ነው። በዚም በሌለት እና አርበኛ ናቴን አሉ እናስማማ በለጠ ስላሉ እነሱ ስለሚያብርላች ከአርበኛ ተገኝ ጨርሳል። አዎ እሺ። እንግዲያ በኋላ በተመሳሳይ ሌላም ጥያቄ ካለ በኋላም ጋዜጠኛ የአለም አቀፍ አንዶሚቻ ኔትወርክ ጋዜጠኛ የሚጠይቀው ካለን በኋላ ታብራራለህ። ከዚህ በመቀጠል አርበኛ አርበኛ አስማማው በለጠ የአራተኛ ደጃዝማች ኮር የአርበኞች ክፍለ ጦር ጽናት ብርጌድ ምክትል አዛዥ። አንተ ደግሞ እስኪ አጭር ማብራሪያ አጠቃላይ ያለውን በሌባ ጋር ተያይዞ በተመሳሳይ ይሄ ሌባ አጋች በጠላት ላይም እየወሰዳችሁ እስኪ ያለ እርምጃ እንደ ጽናት ብርጌድ እና እንደ አጠቃላይ እንደ ኮርም እንደ ክፍለ ጦር የሚሰጣችሁን ግዳጅ በመፈጸም በኩል ማህበረሰቡን በማገልገል በኩልና ማህበረሰቡን በማደራጀት በኩልም ትልቅ ሚና የተጫወታችሁ ስለነበር በተለይ ወልቃይት ጠገዴ አካባቢ ላይ በአብዛኛ የብልጽግና ተላላኪዎች የሚበዙበት ነው እና እዛ አካባቢ ያለውን በማጥራት እና በተለይ እንደ ብርጌድም ወደዛ አካባቢ ስምር ተሰጥቷችሁ እያጸዳችሁ እስከ ኡመር አካባቢ ዳንሻም አካባቢ እየገባችሁ እስከ መጨረሻው እስከ ተከዝ እየተንቀሳቀሳችሁ ነው ያለና ይህን አስመልክቶ እና ትናንት በጣም ስለ ሌቦችም የተወሰደውን እርምጃ አስመልክቶ እነማን ናቸው የሚለውን ጭምር አብረን እንድታብራራል እንፈልጋለን። አመሰግናለሁ። መቀጠል ትችላለህ አርበኛ አስማማ። ጥሩ ዕድል ስለተሰጠኝ አመሰግናለሁ። እንደ አራተኛ ደጃዝማች ኮር አርበኞች ክፍለ ጦር ወልቃይት ጸገዴ ጽናት ብርጌድ ምክትል አዛዥ አስማማ በለጠ እባላለሁ። እኛ ከዚህ በፊት እየሰራን ቆየ እንደ አማራ ፋኖ በወልቃይ ጠገዴ ብሎም በአማራ ክልል ያለንን አቅማችን አሟጠን የብልጽግናን አንደላላኪ ማጥፋት እና መደንሰስ አንድ ትልቁ አላማችን ነው። እየሰራን እንገኛለን። በዚህ ልክ በአፈንጋጦች ባንጋቶችና በሌባዎች እየተወሰደ ያለው እርምጃ እየወሰድነው ያለ እርምጃ ያው በነገም ወደኋላ የማንልበት እርምጃ ነው። እንደ አማራ ፋኖ እንደ ወልቃይት ጸገዴ ያው እንደ ጽናት ብርጌድ ወደኋላ አንልም። ስራችን እየሰራንን እንቀጥላለን ከእናንተ ጎን በመሆን። ከዚህ በመቀጠል የተሰሩ ብዙዎች ስራዎች አሉ፣ ያው ወደ ሚዲያ ባይወጡም የተሰሩ ስራዎች አሉ። የእጅ ማስከበር ህዝብን ከፋኖ ለመነጠል እየተሰራ ያለው ሴራ በብልጽግና ተልኮ ከብልጽግና ደሞዝ እየተከፈላቸው ፋኖ መስለው ገብተው ህዝባችንን ጥይት እየተኮሱ ሴት ቁጠራውንና ሽማግሌዎችን መልክ ሰዎችን እየረበሹ ባሉ የብልጽግና ተላላቂዎች እርምጃ ከመውሰድ ወደኋላ አንልም፣ እየወሰድን እንገኛለን። የነበረው ድርጅት ከትናንትናው ከመጣን የነበረው ድርጅት እኛ እንደ ተከዜ ክፍለ ጦር እና እንደ አርበኞች ክፍለ ጦር እንደ ወልቃይት ጽናት ብርጌድ በተፈጠነን ከተና ውስጥ መጥተው እኛን ከህዝብ የመነጠል ስራ እየሰሩ ጥይት እየተኮሱ በስሜት ነው እየተኮስ ነው እያሉ ያሉ ስሜታቸው ምን እንደሆነ ሳይገልጹ በዚህ ልክ ህዝባችን በመረበሹ ህዝባችን ውይ ይልብን እኛ እርምጃ ወስደናል። ስለዚህ ለቀጣይም በሌላ ና በብልጽግና ተላላኪ ድርድር ድር እንደሌለን ልነግራችሁ ልገልጽላችሁ እፈልጋለሁ። ረሻ እናመሰግናለን። አርበኛ አስማማው እስኪ አሁን በቁጥጥር ስር ያሉ እነዚህ አጋችና ህዝብ የሚረብሹ ዘራፊዎች ምን ያህል ናቸው? እሱን አንዴ ማብራሪያ ብሰት እና ብገልጽልን ምን ያህል በቁጥጥር ስር አውላችሁ ለኮሩ ያስረከባችሁ? ያው አስራ ሰባት ናቸው በስር ቁጥጥር የዋሉ። በዚህ ብልጽግና በብልጽግና ተልኮ ሲረብሹ የቆዩ አስራ ሰባት ናቸው። እሺ፣ እናመሰግናለን። በኋላም ይህን አስመልክቶ የታደረ አሶ ብርጌድ ምክትል አዛዥ የሆነ አርበኛ አዛን ነው ክብረቴን ሰፊ ማብራሪያ በአጠቃላይ እንድትሰጠን የተክስ የክፍለጦር አባል ና የቤት ታደለ አስፋው ብርጌድ በተከዚህ ክፍለ ጦር ነው የሚገኘው። አንተ ደግሞ እስኪ በተመሳሳይ ከእነሱ መነሻ ማድረግ የራስህን ጨምረህ አጠቃላይ ያለውን ነገር አሳየት ስጠን እስኪ። በጣም ጥሩ ዕድል ስለተሰጠኝ በጣም ስላለ እንግዲህ የነበረውን ቆየንበት። ከዚህ ክፍለ ጦር ታደለ አስፋው ብርጌድ ምክትል አዛዥ ነኝ እና በቆየንበት በቀጠናችን ሌባን እየያዝነው ህዝባችንን ህዝባችን ወደ ሰላም እየመለሰ ነው የምንገኘው። በመቀጠል ያው እነዚህ እንግዲህ ሌባዎችን ይዘን ለተቋም ሰጠን። ተቋሙ እየያዘ ህዝብ እየመጣ እየከፈተም ገንዘብ እንዲልም እንዲመለስበት የተቀጣውም እንዲመለስ እየሆነ ነው የሚገኘው። ተቋሙ በጣም በትክክል እየሰራ እንደሆነ መግለጽ እፈልጋለሁ። አሁንም ቢሆን እኔ ለወረሰኩት እንዲሆን በትክክለኛው በትክክለኛው መንገድ እየሰራሁ ለመቀጠል ወደ ኋላ ምንበት አንድ ነገር የለም። አጠቃላይ

ሌባን ካልያዛችሁ እና እርምጃ ካልወሰዳችሁ ከአንሞላችሁ በሚል ታወቃል የሚለውን ጥያቄ ራሱ በጣም እያለችን እያቀረበም አሁን ላይ ትክክለኛ ህዝቡ ደስ በት ከእኛ ጎን ሆኖ እየቀጠልን እንዳለ ነው መግለጽ ይፈልጋል። በጣም እናመሰግናለን አርበኞቻችን። አሁን በመቀጠል ደግሞ መቼም ተዋጊ ብዙም ማብራሪያ መስጠት እናውቀዋለን። በተለይ ደግሞ የሰራችሁ ስራ በጣም ሰፋፊ ስራ እየተሰራ እንዳለ ህዙ የሚመሰክረው ነው። አባል የሚመሰክረው ነው። በአጠቃላይ አገር የሚመሰክረው ስራ እየሰራች ነው። ውጤታማ የሆነ ስራ እየሰራች ነው። ለአማራ ህዝብ ደግሞ መገፋት፣ መገደል፣ መረሸን የአማራ ህዝብ ባቆያት ሀገር፣ በገባቆ በአኖራት ሀገር ላይ እየተረሸነ ይገኛል። ይህን አስመልክቶ ወጣችሁ እየታገላቸው ያለች ጀግኖች በተለይ ከስርቆት ጋር ተያይዞ ያለውን ሌባ ለማስወገድ ከፍተኛ ስራ እየተሰራ እንዳለ ከዚህ በፊትም ብዙ ዘገባዎች የተሰሩበት ሁኔታ አለ። በአጠቃላይ እንግዲህን አስመልክቶ የአራተኛ ደጃዝማች ኮር ፖለቲካ ጉዳይ መምሪያ ኃላፊ አርበኛ ናቃቸው ውጀትነት ከስር ኮር ጋር ተያይዘ የታዎች ምን አይነት ወንጀል ሲፈጽሙ እንደነበርና አሁን በህግ ጥላ ስር ነው ምርመራ እየተካሄደባቸው እንዳለ እንግዲህ ወደ አስራ ሰባት በቁጥጥር ስር እንደዋሉ ቅድም ሲገልጹ ነበር እነዚህም መሰረት አድርጎ በአጠቃላይ ያለውን ቅድም ስንጠቅሰው እንደነበረው በማህበረሰቡ እየሰራ ነው ያለው ስራ በጠላት ላይ እየተወሰደ ያለውን እርምጃ አስመልክቶ ጠላት በማህበረሰቡ በህዝባችን ላይ በአማራ ህዝብ ላይ እያደረሱ ያለውን ጉዳት አስመልክቶ አንተ ሰፋ ያለ ማብራሪያ እንዲሰጠን ወደ አንተ ነው ቀጥሎ። በተለይ ድምፃችን ጨመር አርጋችሁ አስተያየት እንድሰጡ የድምፅ መቀመጥ ችግሮች አሉ። እሺ፣ አመሰግናለሁ። ደህና ናችሁ። አራተኛ ደጃዝማች ኮር ፖለቲካ ዘርፍ ኃላፊ ናካቸው ነኝ። መልካም። የመጀመሪያው እንግዲህ የነዚህ ድብቅ የቁርጠኝነት ችግር የሌለባቸው ወጣት አመራሮችን ከማስተዋወቅ አንጻር እንግዲህ ያው እንደምንከተለው ያገላለጽ ችግር ምናምን ይኖራል። ምክንያቱም በተግባር የሚፈተው ነው ሆኖ ስላገኘን እንግዲህ በስማቸው እንዲታወቁ እንጂ እንደዚህ ባገላለጽ ያው ልምዳቸው ትዛዝ ተቀብሎ በቁርጠኝነት ህግ ማስከበር ነው እንጂ ይህን ያክል የመድረክና የአገላለጽ ችግር አለብን ማለት ነው። ይህ ደግሞ እንግዲህ የእያንዳንዱ የመክሌት ጉዳይ ነው ማለት ነው። ኦ እንግዲህ እነዚህን ድብቅ አርበኞች ከማስተዋወቅ አንጻር እንግዲህ አርበኛ ተገን የጽናት አርበኞች ክፍለ ጦር የጽናት ብርጌድ አናዛዥ ነው። አርበኛ አስማማው አርበኞች ክፍለ ጦር የጽናት ብርጌድ ምክትል አዛዥ ነው። አርበኛ ዛናው የ ከዚህ ክፍለ ጦር የታደለ አስፋው ምክትል ብርጌድ አዛዥ ነው ማለት ነው። የሚሰጣቸውን ግዳጅ በአግባቡ የሚወጡ ቅንና ታዛዥ፣ በተቋምና በመርህ የሚያምኑ ኮሩ የሚመካባቸው የኮሩ የጀርባ አጥንት የሆኑ ወጣት አመራሮቻችን ምናልባት የሚሰሩት መልካም ስራ እንዲታወቅ ከማለት እና እነሱም ደግሞ ነገ ወደፊት አይዟችሁ በርቱ እንዲባሉ ከማድረግ አንጻር እንጂ መቼም ያው ለሚዲያ የሚሆን አገላለጽ እንደምታዩት በተግባር የሚገለጹ ናቸውና ያን በዛን እንዲያዝ ማለት ትወዳለህ እዛው። ይሄ ብቻ አይደለም፣ ይሄ ብቻ አሁን እየተወሰደ ያለው እዚህ የማስከበር ዘመቻ ብቻ አይደለም። በባለፈው ወልቃይት ጠገዴ፣ ሰቲት ሁመራ፣ ዝሆን አገርክ ማግለና የሃይማኖት አባቶችን ምረት አስጠይቁ በሚል ሀያ ሁለት አገርክ ማግለና የሃይማኖት አባቶችን ሲልክ እነዚህ አሁን በዚሁ የተገለጹት ጀግኖች ናቸው። በጥቁር ተራውሏ መሰለ ተቋማት ረከው የሶስት ቀን የፖለቲካ ስልጠና ከተሰጣቸው በኋላ ወደ ፋኖ መቀላቀል እንዳለባቸው አምነው ከሄዱ በኋላ አንድነው ሁለቱ መልሶ መጥተው ተቀላቅለዋል፣ ማለት ነው ሽማግሌ ሆነው የነበሩት። ስለዚህ እስከዚህ ድረስ ውጤት እያስመዘገቡ ያሉ ጀግኖቻችን ናቸው። ወልቃየት ምንድ ነው ጠገዴና ወልቃየት ላይ ነው እንግዲህ ተወልደው ያደጉት። ይህንን የትግርኛ የአማርኛ ቋንቋ የሁለት የሚችሉ ናቸው ሽማግሌዎች። እንዲሁም በትግርኛ ቋንቋ ምናምን ሲነጋገሩ ያስተረጉሙን ነበር ማለት ነው እና በርካታ ከፍተኛ የሆኑ ስራዎችን የሰሩ ናቸው። እንግዲህ በዚህን ካልኩ የሚያመጣቸውን የሌባ ስብስብ ይዘን ምርመራ ስናካሄድ የምርመራ ሂደቱ ምንድን ነው? የሚላኩት ከመንግስት ነው። በሁለት አይነት መንገድ ነው የሚከፈላቸው። አንደኛ ከዚህ ያደናግረው ምን ብለው የፋኖ አመራርን ወይም ደግሞ አጠቃላይ ለፋኖ ያዋጣል የሚባለውን መጥሎ በመምታት ይከፈላቸዋል። ሌላኛው በፋኖሱም ከሚዘርፉት ገንዘብ በፐርሰንት ከተማና ዲ የሚጠጡት በፐርሰንት አገዛዙ ከፍለው ሌላውን በሻ ደረስ ለራሳቸው ይጠቀሙታል ማለት ነው። በምርመራ ሂደታችን ያገኘነው ነው። እዚህም ከማደራጀት አንጻር እንግዲህ ህዝባችን በሰላሳ ምናምን ቀበሌዎች እየደረስነ ነው ማለት ነው። ታጣቂ አይሉን ከዳኝነት አወስተነዋል። በህዝባዊ አስተዳደር መዋቅር እየዘረጋ ነው ሲል አስተዳደር ነው የሚመራው። ከዚህ የአሰራር ጣልቃ ገብቶ የተገኘ ታጣቂ ኃይል እርምጃ ይወሰድበታል። በነገራችን ላይ ህዝብ በሚበዛበትና ገበያ ወይም ደግሞ በከተማ አካባቢ እንዳይቀለጥ ትእዛዝ ተሰጥቷል። ማዕከል አለው፣ ወደ የማዕከሉ ነው የሚጠራነፈው፣ ወደ የማዕከሉ ነው። በፍቃድ ብቻ ነው ከተማ የሚንቀሳቀሰው። ይሄ ሽክበት ያልተገቡ አልኮልና ሴት ሱስ ጥቃት ማለት ነው። ከእነዚህ ጋር ተያይዞ ምናልባት ያው መደበኛ ብሶት የሆነ የመረረው ወታደር ስለሆነ የመደበኛ ማዕከል ስላልሰረጠነ አንዳንድ ነገር ያጋጥማሉ ከሚል አንፃር፣ የመጠኑም ቢሆን የምንሰጣቸውን የፖለቲካ ግባቶች በመቀበል የተሰጠውን ግዳጅ እየተወጣና የማዕከል ሁኔታውን ወደ ተግባር እየቀየረ ይገኛል ማለት ነው። ምግብናም ከተማ ውስጥ አያደርግም፣ ማዕከል ላይ ነው ምግብና ያደርግ ከነዚህ ባጭሩ እንደ ሕዝብን በሕዝብ ራሱን በራሱ እንዲያስተዳድር የራሱ የሆነ ቀበሌ መዋቅር ዝርጋታ በመዘርጋት ያን ማድረግ ይችለናል ማለት ነው። ሌላኛው የጠላት አሁናዊ ያስተላለፍ የጠላት አሁና ያስተላለፍ የደረሰን መረጃ ምንድን ነው? የሰብል መሰብሰቢያ ሰዓት ስለሆነ በተለይ ነጋዴዎች ጣናውቶች ወደየ ከተማዎች እኛ ወደ የያዝናቸው ቀጠናዎች ገብተው ከሌት ምርት እየሰበሰቡ እየገዙ ባሉበት ሰዓት ላይ ሌሎችም እነዚህ ለምግብና የሚውሉ ሌሎች አሁን የሚከወኑበት ሰዓት ነው እና በሁለት መንገድ ነው መጉዳት ያስተዋል። አንደኛ በቃ በከባድ መሳሪያ ሰብሎችን ማቃጠል ነው፣ ሁለተኛ በዚህ አጋጣሚ አማራን በኢኮኖሚ ማውረር ነው የሚል እቅድ ይዞ ነው እንቅስቃሴ እያደረገ ያለው። እኛም ደግሞ በዚህ አፋጣኝ አጸፋ በመስጠት የልማት ያለባቸውን አካባቢዎች ለቀን ወደ ኋላ ስቦ በማስገባት እርምጃ እየወሰድን ያለ ነው ማለት ነው እና ያ በዛ እንዲሆነ ከልኛለሁ። ከዛዎች ህግ ከማስከበል አንጻር የማያዳግም ቆርጠኝነት የተሞላበት ህግ የማስከበል ዘመቻ አሁንም እየተሰራ ነው። እዚህ በኋላ ተጠናክሮን ይቀጥላል ይቀጥላል። ምናልባት ተመክሮ የማይሉ ሸጣን በድ የሚበቃቸው የሸጣን ታናሽ ወንድም የሆኑ በጸበል እና በምክር የማይድንትን በቃ አጠቃላይ በላቀ እርምጃ እንድንወስድ እንገደዳለን ማለት ነው። ደንን ይፈለበታለ ለህዝብ የማይጠቅም የህዝብ ውሳኔ ያሳረፍበት ማለት ነው። በህዝብ ውሳኔ ተወስኖ የማይጠቅም ማለት ነው። ከዛዎች የሚመከሩትን የፖለቲካ ስልጠና በመስጠት መካከል መርጦ በመካከል ላይ ስልጠና እየተሰጣቸው ይገኛሉ ማለት ነው። እንግዲህ ዚህ ቀጥሎ አጠቃላይ አሁን ያለውን የአማራው መከራ የአማራው ውልጭት ተጠናክሮ እንዲቀጥል ለአንድና ለመጨረሻ ጊዜ የሞት ሽረት አድርገን እንሞክር የሚል ከተለያየ ክልሎችና ብሔሮች ጥሪ በማድረግ የኢትዮጵያን የተወጣጣ ኃይል ይዞ አሁን ለሁለተኛ ዙር ድጋሜ ለየትኛው አቅጣጫ እንቅስቃሴ ለማድረግ ዝግጅት ላይ ነው። ግን የሚስተካከለት አይደለም። አብዛኞች በአብዛኞች በኩል ተቀባይነት አብቷል። እኛም ፋኖች ነን በሚል በርካታ ክልሎች ከፋኖ ጎን መሰለፍ ችለዋል ማለት ነው። እንግዲህ የዛሬ ፕሮግራማችን በዋናነት እነዚህ ወጣት አመራሮችን ከማስተዋወቅ አንጻር መሆኑ እንዲያዝልኝና በዳግመኛ ተዘጋጅ ዝርዝር ጉዳይ የማተዳና ማለት ነው። አመሰግናለን። መልካም የሰጣችሁት ማብራሪያ ጥሩ ነው፣ እጅግ በጣም ጥሩ ነው። በተለይ አርበኞችን በማስታወቅ አንጻርና በሜዳ ላይ ሆነው እየሰሩት ያለውን ጀብድ ለአድማጭ ተመልካቾች፣ ለዚህ ትግል ደጋፊዎች በማሳወቃችሁ እጅግ አድርገን እናመሰግናለን። በሌላ ጊዜ እነ አርበኛ አቃቸውንና የኮሩን አመራሮች በሰፊው በዚህ ጉዳይ ላይ የምናየው አውራ ይሆናል። እሺ እሺ፣ እናመሰግናለን፣ እናመሰግናለን። ዓለም አቀፋ ነው ሚዲያ ኔትወርክ። እሺ፣ እጅግ አድርገን ነው የምናመሰግነው። የማራፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝ ማሽኮር ህዝብ ግንኙነት መምሪ ኃላፊ አርበኛ ባንዲራው ግርማ፣ እንዲሁም የአማራፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝ ዝማሽኮር የአራተኛ ደጃዝ መሽኮር የፖለቲካ መምሪ ኃላፊ አርበኛ ናቃቸው ጌትነት፣ እንዲሁም የአርበኞች ክፍለ ነው የተከዚ ክፍለ ጦር የብርጌድ አመራሮች፣ ውድ ጊዜያችን ሰውታችሁ ለሰጣችሁን መልስና ማብራሪያ በግሎባል ፋኖ ሚዲያ አድማሽ ተመልካቾቻችን ስም እጅግ አድርገ እናመሰግናለን። እንግዲህ የብርጌድ አመራሮች በሜዳ ላይ ሆናችሁ እያደርጋ ያለው ተጋድሎ እንዲሁም ከህዝባችሁ ጎን ሆናችሁ ህዝብን በሚበዘብዙ ሌቦችና ሌቦችና ዘራፊዎች ላይ የወሰዳችሁት ያለው እርምጃ በእጅጉ የሚደነቅ ነው። በብልጽግናው መንግስት ተልኮ ተሰጥቷቸው የፋኖን ስም ለማጠልሸትና እንዲሁም ፋኖን ህዝብ ለመነጠል በሚደረገው የብልጽግና ሴራ ሴራውን ቀድማችሁ በማክሸፍ የምታደርጉትን ተጋድሎ የዓለም አቀፍ ፋኖ ሚዲያ በእጅጉ ሳያደንቅ አያልፍም። ወደ ጊዜያችሁን ሰውታቱ በድጋሚ ለሰጣችሁ መልስና ማብራሪያ እጅግ አድርገ ግን አመሰግናለን። በሌላ ጊዜ ሰፋባ ለመልኩ እስክንገናኝ መልካም ጊዜ፣ መልካም የትግል ዘመን ይሁንልን።